አላችሁ ተርባችሁ ትሞታላችሁ። ገባችኋ? ስለዚህ ራሳችሁ አፍቅሩ። ሰው ይስደባችሁ፣ ይትረባችሁ፣ ይጥሏችሁ፣ ያንቋሸዋችሁ፣ የእናንተ ጉዳይ አይደለም። የእናንተ ጉዳይ አይደለም። ልንገራችሁ፣ ራሳችሁ ብቻ ውደዱ። በቃ የራሳችሁ አድናቂ ብቻ ሁኑ። ከአንድ እስከ አስር ስንት ነ? ስትባል አስር ነኝ ትላለ። አንዱ መቶ አምስት ነ። አንተ ከአስር ያን ያህል ቆንጆ አይደለህም ይልል። አስር ነኝ ብለህ ድርቅ ትላለ። ይሄን ብላት ነው አለ። ገባችኋ በቃ ሁሌም ለራሳችሁ አስር ከአስር ስጡ። ሰው ለማስደሰት እያላችሁ እ ሰባታ ተወዱ። አስር ስጥ። ወዳችኋለሁ። ለራሳችሁ ቁኑ። ስግጥ ፍምስ፣ ትሰግጣለ፣ ትፈምሳለ፣ ይሰግጣል፣ ይፈምሳል። ፍምስ የታባሱ ወዳችኋለሁ። ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን፣ የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባቸው ነገር በጣም በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም ከኛ ማንም ሰው እንዲበልጥ አንፈልግም። ይነው አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለእኔ ብቻ ነው የምንለው። ውድድር ውስጥ ነን ያለ ነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም አንዳንዶቻችን ቲክቶከሮች። ለዛም ነው የማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ፣ እዛው ላይ ናችሁ። ስቲል እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር። ቢኮዝ ሌሎቹን ሰዎች እያነሳችሁበት አይደለም አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለእኔ ለእኔ ለእኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከእነሱ ጋር ኮላብ አድርጉ እስኪ። አትሊስት ው አዳዲስ የሚመጡት ኮላብ አድርጉ፣ ግቡና ሪፖስት አድርጉ፣ ግቡና ፎሎ አድርጉት። ቢያኖስ ቪዲዮ እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር እውነት ከሕይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘትህ ከማግኘት በፊት ላይክ። ይህ የሕይወት ሕግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ፣ ገንዘብህን አሳልፈህ ትሰጣለህ፣ ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድን ነው፣ ሁሉም ነገር አሳልፎ ይሰጠሃል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ አንድ ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያደረግ ድጋፍ የሚፈልጉትን ሳትደግፍ ሌሎችን ቲክቶከሮችም ሳትደግፍ ሰፖርት ሳታደርግ እዛው ለራስህ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ፣ ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለእኔ ብቻ አትብሉ። እግዚአብሔር ነው የምላችሁ። አንድ ሰው ማለት ነው ልንገራቸው፣ ፍቅር መስጠት ካልቻለ፣ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመንቀው አያምነም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። እግዚአብሔርን ማታመን ከሆነ ለምን ያምናል እግዚአብሔር? ስለዚህ ዓለም እንደዚህ ነች የምትሰራው፣ ህይወት እንደዚህ ነው። አካፍሉ ያላችሁ ነገር። አትወዳደሩ፣ አትወዳደሩ፣ አንወዳደር፣ ውድድር ይብቃ። ብከዝ ልንገራቸዋ፣ ሀብት ለሁላችንም በቂ እናገኛለን፣ ፎሎወርስ ለሁላችንም በቂ እናገኛለን። አዶናይ ሶስት ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም ነው። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት፣ አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ። በጣም ፌክ ፌክነስ አለ በጣም፣ እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላቸው። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደድም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔ በውሸት የሚቀርብ ደግሞ አላችሁ። አንዳንድ እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ፣ ይህ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝ እና የምታወዳድቁኝ የነበረው አይ ጊዜያችሁ እዛ ላይ ነበረ። የእኔ አይኔ የእኔ ፎከሴ የእኔ ትኩረት ምን ላይ ነበረ? እራሴን ማሳደግ፣ ህይወትን መቀየር። የእናንተ ትኩረት ምን ላይ ነበረ? እኔ ላይ ትኩረት ማድረግ ያኛው ቲክቶከር ላይ ትኩረት ማድረግ ያኛው ያኛችኛው አዲስ አ የመጣችሁ ያኛው ትኩረታችሁ በእናታችሁ ላይ ቀይሩት ህይወታችን ከዛ ይቀየራል እንተጋገዝ እንደጋገፍና አብረን እንደግ አብረን እንደግ ሆነስትሊ ሆነስትሊ ቅጭ አይበላቸው አንድ ሰው ሲለወጥ ምናምን በጣም እኔ ወሬ እየመጣብኝ ነው ወሬ እየመጣ ነው በቀኝ በግራ በቀኝ በግራ እያየሁትም ነው በጣም ነው የሚገርመው ስለዚህ እራሳችን እርስ በራሳችን እንደጋገፍ። እሺ፣ ወዳቸዋለሁ። አዲስ የመጡት ቲክቶከሮችም ከፍ እናርጋቸው፣ እናስተምራቸው። የምታውቁት እውቀት ካለ አካፍሉ ነው። ዝም ብለህ እየመጣ መደነስ ብቻ ሳይሆን አካፍል፣ እውቀት ካለ ህይወት ላይ ሲሪስሊ። እንዴ ታዲያ በእውቀታችን ካላካፈል ወይም በገንዘብ ወይም በእውቀት ወይም በሆነ ነገር ማለት ነው፣ ላይክ ወጣቶችን ወይም ደግሞ ይህ ህዝብን ማስተማር ካልቻል ታዲያ ቲክቶክን የምን ተጠቀም ነው? ምንድን ነው የምናመጣው? ገባችሁ? አለ ደንሰህ ብቻ ወይም ደግሞ ዘንፈን ሰርተህ ብቻ ለራስ ብቻ የምትኖር ከሆነ ምንድነው ጥቅሙ? ምንድነው? ምን አይነት አወንታዊ ጥቅም አለን እኛ እንደ ሰው ማለት ነው። ተውትና፣ እንደ ኢትዮጵያዊ፣ እንደ መንፈስ እግዚአብሔር እዚህ አገር እንዳስወለደን እንደላከን ጥቅማችን ምንድን ነው? ስራችን ምንድን ነው? ስለዚህ ብዙዎቻችሁ ቲክቶከሮች ክሪኤቲቭ ነው አይምሯችሁ፣ ተጠቀሙበት። ከዚህ ጥላቻ እንውጣና ማለት ነው ክሪኤቲቪቲያችሁን ይህ አርቲስት የሆነ መንፈሳችሁን ተጠቅማችሁ እንዴት አድርጌ ህዝብን ላስተምር? እንዴት አድርጌ ልምከር? እንዴት አድርጌ ይኖ ሰውን ከጭንቀት ላውጣ? እንዴት አድርጌ ይሆን ይኖ ታውቁታላችሁ እኮ። ስለዚህ ከትላቻ ከመወዳደር ከመወዳደር ወጥተን ወደዚህ እንግባ። ሀገሯን ከፍ እናድርጋት፣ ሁላችንም ህዝቡን ከፍ እናድርጋው አሁን ካለበት ማለት ነው። ወዳችኋለሁ።